ነው የአንተ ስም እኮ ነው ያልኩት። ጌትነት ያ ጌትነት ጌትነት የእሱማ የእኔ ስም ነው። የአንተ ስም የአንተ ስም ማ ጆኒ ነው። ያመሃል? ኖ ኖ፣ አይ የኔ ስም ጌትነት ነው። የአንተ ስም አለ። የራሴን ስም ነው እየነገርኩ ያሉ ጀለሴ። ያመሃል እንዴ እኮ አይ፣ አሁን እኮ ስንት ፎሎወር ነው ያለ እንዴ? ኧረ አንድ ሺ ምናምን በላይ አለኩ። መግባት ትችላለኩ ብራዘር አንድ ሺ እኔ ነኝ ፎሎወር። የኔ ፎሎወር ሳይሆን እኔ ፎሎወር ያረግኳቸው ነው። አንድ ሺ ምናምን አታዩም እንዴ እኔ ሰዎችን አንድ ሺ ምናምን፣ በእሷ ፎቶ አንድ ሺ ሰዎችን ፎሎወር አድርጌያለሁ። ሰው ግን እኔ ፎሎወር አረገኝም። ያ ነው እንጂ እኮ ሶስት መቶ ሰማንያ ስድስት አለህ። ለማንኛውም ግን በእሱ አሁን መግባት ትችላለህ። ቪዲዮ መክፈት ትችላለህ። አንተ ያምል እንደ ያው እየከፈትኩት፣ እንደ እኔ ስንቴ ነው የምገብተው? አረት ትችላለህ ወንድሜ አንተ እኮ አሁን አንተ ግን እናት አለህ ግን ከእዛ የት ከወለድከው እናትም አለኝ አባትም አለኝ እኮ እናትን ልብዳ ማንም ማለት አሁን አንተ እናትህን እየበላን አባት እ ወንድምህን ሁሉንም ነው እየሾመስክ ያሳደኳቸው እኔ ግን እንትን ሽንት ቤት ውስጥ ነው እንዲያደቀው፣ ጣፍ የአንተ አፍ ራሱ ሽንት ቤት አይደል? እንደዚህ ጀምሮ ነው ከዛሬ ጀምሮ የልጅቷ ስም ብታነሳ የጎንደርዋ እናትን አሁንም እንድታሰድበኝ ነበር መጥፎ ቀን። ስማ፣ እጅ በጆሮ አስይዤ ማለት ነው እዛው ሬስ ኤሪያ ውስጥ ነው የምከትህ። የእውነት እኔ እኮ ምን እንደሆነ ታውቃለህ? ይሄ ማለት ነው እንደዚህ አሁን ባየህ ደስ ይለኝ ነበር። ግን አሁን እንደዚህ ልክ እንደ የቁጭ ብሎ እንደሚሸና ሴት ልጅ ራስ እንደብቀ እንደዚህ ለምነሻ ማለት ነው። ቁጭ ነሽ በሽናት ለምደሻ ነው ማለት ነው። አሁን ምን ፈልገህ ነው? በነገራችን ላይ አሸንታለች ባለቤትህ፣ ለዛ ነው ግን ቶ እሱን ተወና፣ እኔ ካሁን በኋላ ስሟን ካነሳ የእውነት ነው የምነግርህ። አሁን ይሁን ስሟን የምታነሳ ከሆነ እንዳነሳ ነው እንዳነሳ ነው። አሁን ስሟን ካነሳ ባታ እንዳታነሳ። ለምን ከዛሬ ጀምሮ ብታነሳ ለምን ታነሳ? ኦልሬዲ ዲጂታል ተይዛለች አይደል? በቃ አንተ ዝም ብለህ ልጅ እና ተሳደገም። ኦ ተልከ ነው የመጣው ብላክ ማላክ ምን አገባ? ኦሬዲ ምን ያደረግልሃል? አሁን አንተ ምን ለበቃ የራስ ኑሯት ነው። አንተ ግን ቁል አር አርለም ግን አንዳንድ የሆነች ፕራንክ የምታረግ ልጅ ለለች አልነበረች? በወንድ ድምጽ የምታወራ የሆነች ሴት ልጅ እንደዛ ነው የሚሰልከኝ እንጂ ወንድ ልጅ በዚህ አይነት ደረጃ ያወራው። እህቴ ናት። እህቴ ከሆነች እኮ ለእኔም እኮ የልጆቼ እናት ናት። እኔ አሁን ስለ ስለሱ መጥፎ ነገር አወራው። እሷን አይደለም አለም ያት ያልኩ እሷን አይደለም እኔ ቴ የወንድ ድምፅ የምታወራው ያልከኝን ነው። አባቱ ጥቃነ ተበላሽቶበት እና ዋጋን እንዳልሰጠ እህል ያለ ነው። አሜሪካ ነው ግን አሜሪካ እኔ አሁን ነገርኩህ። አንተ ፊትህን ሊየው እና አንዴ ፊትህን ባየው አይ ፊትም ባየው እንደዚህ ምናምን አይባልም እኮ እኔ ፋራ ፋራ ነገር ነን። እንደናንተ አይነት ሰገጤ ነው ተሰብስቦ አገሪቷን የአገሪቷን ሕዝብ እያበጣበጠ ያለው ማሚውን ከልጅ ገና ተና ሆና ተሰወና እሷ ናት አሁን ጥፋተኛ። እኮ አንተን እንዴት ወንድ ብላ ማግባቷ እኔ ይገርበኛል። እግዚአብሔርን እሱን ታደርገዋለህ አባት። የአሜሪካ ነገር እኮ የት ላይ እንደሚጥል እኮ እሱ ነው እኮ። አሁን እሷንም እዚህ አንተ ላይ ግን ሆነም ቀረ ግን አርፈህ ተቀመጥ። ያው ዋጋህን እንደ ለመስጠት አንተ የት የት ስቴት ነው የምትኖረው? ስማ፣ ካንሳስ አልኩ እኮ። ካንሳስ ካንሳስ እያል ቋ እንዴ ምናም ምናምን እንግሊዘኛ ዛሬን እንዴትን ያው በቃ

እኔ እንዲህ ነኝ። እኔ ምኖረው እንዲህ ነው። እዚህ ቦታ እንደዚህ እንድገናኝ ምናምን ብለህ እኮ ከዛ ቆንጆ አርገህ ትገርፈኛለህ። አይሻልም? እንደዛም አሪፍ ነው እንደዛ። ምክንያቱም እኔ ዛኔ አንተ ስትገርፈኝ፣ እኔ በቃ ኦ ብዬ ሶሪ ምናምን እኮ ይባላል እኮ አይደል? ከዛ እኔም ደግሞ ይቅርታ የምል ሰው ስለሆንኩኝ ይቅርታ ስትለኝ፣ ያው እሷ ነው ይቅርታ የምትላት ይቅርታ ታስብለኛል። አይሻልም? በቪዲዮ ኮል አድርገን እያሳየው ክሷን ስፋፊደ እንደዛ አሪፍ ነው። አሪፍ እውነት ነው። አሪፍ ብላል። በጣም አመሰግናለሁ። እንደዚህ አይነት ቅን ሰው መሆንን አላወቅኩም ግን የሆነም ቀረ ግን አርፈም ተቀመጥ። ኦልሬዲ ልጅቷ የራሽ አሁን እኮ አሁን ላ በለ ቪዲዮውን ጫን በለው እና ግባና ከዛ እንትያይ አይሻለም ወይ ወይኔ በእናታችሁ ይልጃይስ ቢታይኖር የእውነት አሜሪካ ይል በመቶ ፋሎወርስ መግባት ትችላለህ ይቻላል ዝም ብለህ ጠቅ አድርገውና ግባህና ከዛ እንተያይ ማንነታችንን ተያይተን ከዛ አንተም ትገርፈኛለህ እኔም ምገርፋለሁ አይሻልም ያው በቃ ነው እኔ እኔ አንተም ለምን በምን አ በቃ ይል የሆነ ሰው ምን አለ መሰለ በላይቭ ካልገባ በግሪን ስክሪን ፎቶን ይክፈት አሉ ይቻላል እነሱ ስልክ በአንተ ከሚያ ከሚሳደብ ለምን ራሱ መጥቶ አይሳደብም? አጠገብ ያለው ሰው እኔ ከሚስቴ ውጭ ማንም የለም። አሁን ነገርኩ እኮ ይኸውልህ፣ እዚህ አካባቢ ያለ ሰው እኮ ነው። አሁን እኮ ደውሎ እኮ የነገረኝ እኮ እኔ አካባቢ ማለት ነው። እኔ ግን አንድ ነገር ልንገርህ፣ አጠገብ ላለ ሰው የምትነግረው አንድ ነገር ምነግርህ፣ ምን እንደው ታውቃለህ? እኔ በደንብ ባድርጌ ይኸውልህ፣ አይደለም አንተ አሁን ትራክስታፕ የሆነ ምናምን ካንሳስ ምናምን ብለ ምናምን የምታወራው ማለት ነው በደንብ አድርጌ አንድ ቀን እከፍላለሁ ብለህ ንገረው፣ አጠገብላለ ሰው ማለት ነው። አረ እኔ እግዚአብሔርን ሰው የሚባል ነገር የለም የለምና ሚስቴ ውጭ አማ አስጠላዩን አንተ ግን ሆን እናት ድገው የአንተን እናት ነው እንጂ አንተ ከሆን የኔ ልጅ ልትሆን ይችላል፣ አይታወቅም። እናት ስማ እሱም እንደዚህ ነው እንዳንተ የሚሳደብ የነበረው እና ኖ አይደለም፣ አባት እንዋ የአንተ አጠገብ አባት እንደዚህ ተሳዳቢ ከሆነማ ምን ታዲያ እኔ ብሳደብ ይደንቃል? አጠገብ አለው ኢትዮጵያ እመጣልሀለሁ ከፈለክ በለው፣ አጠገብልሀለሁ ሰው ማለት ነው። ስማ ልንገርህ፣ ማ ማን እንደሆነ ልንገርህ፣ በሚያውቀው ስሙ ልንገርህ፣ ባጫ ደበሌ በለው። ባጫ ደበሌ ነው አጠገብህ ያለው፣ ያውቀዋል ስሙን እና ስማ ዝም ብለህ ኧረ የራስህን ኑሮ ኑር። እኔ እናንተ አንድ ቀን መጨረሻ አለን በለው። እኔ እናንተ አንድ ቀን መጨረሻ አለን እሺ። ሌላስ በቃ እና በቃ አንድ ቀን ወይ ትከፍለኛለህ ወይ ከፍላለሁ በለው። ጆኒ ግን እግዚአብሔርን ግረፎ ግረፎ ይለኛል ሳይ የእውነት ግረፎ ግረፎ። ለምን አፍንጫዬን በቦክስ አሰብሮ ለምን አፍንጫ እንትን አለ፣ ቀበቶ አለ፣ በቀበቱ ሊቀጥ ለምን አረገም? ግወስተማ አስብርቱ ጋር አንተ አሁን አሜሪካ ሀገር ብትኖር ማለት ነው ደስ ይለኝ ነበር። እግዚአብሔርን እኔ ያልኩ ነገርኩ እኮ ካንሳስ ላይ ነው ያለው። ካንሳስ ካንሳስ ካንሳስ ካንሳስ ሚዞሪ አጥረቀም እግዚአብሔር እኔኮ አንድ ነገር ልንገር፣ አመጣጡን እንዴት እንደመጣ ምናምን አውቀዋለሁ። እና በቃ ይቅርብህ፣ በቃ አትሸወድ፣ በቃ ካንሳስ ሚዞሪ ምናምን አትበል። በቃ ሲጀመር እኔ ካንሳስ አይደለ የምኖረው። በቃ ተሸውደሃል። በቃ በለው፣ ንገረው። አጠገብልሃለሁ። አሁን እየሰማህ ስለሆነ ነው የምነግርህ። እኔ አንተ እንደምትለው አይደለ። እኔ ከሚስቴ ውጭ ማንም የለም ግን እስቲ የሚስትን ድምፅ አሰማኝ። ስ ለምን አሰማለሁ እኮ የለችማ። ውሸት እኮ ነው። ምንት የምትለው ለምንድነው የማሰማት? እሷ እዚህ ውስጥ እንድትገባ ፈልጋለሁ። እን እኔ ፋራ ነኝ እንዳንተ ፋራወኛ ሚስሚስቴን እኮ ንዴ የፈታው እኮ በእንደዚህ አይነት ነገር ውስጥ ገብተ እኮ ነው ፋራ ስታስጠላ። ግን እንዲ አሁን ግን አንተ አራት ኪሎ ምናምን የአራት ኪሎ ልጅ ነ አሁን ለማንኛውም ጸሎት አረግላቸዋል ጸሎት አረግላቸዋለሁ እንድትጋቡ ተመልሳችሁ ማናማ አንተና ያቺ አብራችሁ ትግሬኛ ተጨፍሮ የነበሩት ነው የምትነበር የነበራችሁ። አረሷማ ኬክ ነ ጫማል እሷንማንድ ትጋቡ ለጸሎት አደርግልሀለሁ ነው የምልህ። እኔ እኮ አንድ ነገር ምነግርህ ምን መሰለህ ስማ፣ አራት ኪሎ ተወልዳችሁ አራት ኪሎ አድገህ እንደዚህ የፋራ የሰገጥ የስራት ስራ በቃ በቃ። የአራድዬ ልጅ ማለት ምን መሰለህ በቃ ዝም ብሎ ሸብለል ነው። እኔ እኮ ሸብለል ብያለሁ አይደል? አንተ ሻብላ ለምትል እያለ ምራስን ቀኑን ሙሉ ስትለፈልፍ የምትውል ሴንጣ ነገር አይደለ እንዴ? እኔ አውቀዋለሁ። እግዚአብሔር ምስክሬ ነው ማለት ነው። እኔ አሁንም ቢሆን አሜሪካን ከካንሳስ ልንገርህ፣ የካንሳስ አጠገቦች ኦክላማ የሚቀርብሃል። ኦክላማ አለ። በዚህ በኩል ደግሞ ስትሄድ ደግሞ አይዋ ይባል ስትሄድ አለ። በዚህ በኩል ደግሞ ስትሄድ ደግሞ ካርታ እያወጣህ ይነግራል። ሚኒሶታ ደንቆሮን፣ ታስታውቃለህ ሚኒሶታ አለ። ከዛ ደግሞ አይደለም እንደዚህ ግን፣ ለመምጣት በጣም ጓጉቷቸዋል። በጣም ቀስ በል በቃ እንደዚህ ሁ እኔ ወደዚህ ሀገር ስመጣ አንድ ተሞክሮ ልንገር፣ አስቤው አላውቅም። በቃ አሜሪካ ለመምጣት አሜሪካ ለመምጣት አትጓጓ። ወደዚህ ለመምጣት ልሞከር እዛው በቃ ኮሪያ ወይ ጃፓን እንዲህ በዚህ በሱዳን የትየለሌ ምናምን መሞከር ነው ያለብን እንጂ፣ ዝም ብለህ መሮጥ። ካንዛዝ ሚዞሪ ሲቲ ምናምን ትላለን። ይህ ሴት ነው የሚባለው። የት አካባቢ ነው ይ እስኪ ይህ የት አካባቢ ነው ይሄ? የሚታየ አይታየ? አረ አይታየ አይታየ። አሁንስ ይህ፣ አሁንስ ኦ፣ ኮሪያ አንተ ብዙ ጓደኞች አሉኝ እኮ ኦኬ። እና ደግሞ ቆይ ላሳይ፣ ያለውበት የአሜሪካ ምድር ላሳይ። ቆይ አንድ ጊዜ እሺ። አሜሪካ አንቺ አሁን አልቀየምሽም። ተልቆ ነው ያለሽ

ሉጣ እንደውም እንደውም ትንሽ ጠዋት ስለሆነ፣ አዎ ደብሮኝ ነበር መነሳት። እንኳንም አስነሳኸኝ። ኦኬ፣ ቆይ ትንሽ ጫማ ጥላ ጫማ፣ ብርድ አለ መሰለኝ ዛሬ። ወደ ወይዘሩ ትንሽ ቀየር ብሏል የራሴን መኪና

ታርጋ ቁጥሯ ደግሞ ይኸውልህ፣ ይኸው አየው

በኮሬኛ በኮሪያኛ እስቲ አስተርጉም። ሆነ ነው ማለት ኮሪያ ምንድነው? ደግሞ ምን ትኖርበት ሀገር ማለት ነው። ስም ላሳይ ቆይ፣ እንትን ለምን አላሳይም? የስቴቴን ስም ቆይ፣ ቆይ፣ ቆይ። አሁን ኮሪያ የአሜሪካ ባንዲራ አለ። ተፈት አሁን ነው። ግን ነው የከተማውን ስም

ያሳየው የሬን ትካር ናት እኮ እችኝ መኪና አውቃታለሁ። ተበላ ተበላ ተበልታ ነው ያላየ። አይዞህ አባት። ኦይ ጋድ፣ አንድ ነገር ልንገርህ ስማ። አሜሪካን ዝም ብለህ ማለት ነው እንደዚህ በቃ በድፍረት ምናምን የምትመጣ አባት አይደል። በምንድን ነው የምትመጣው? በጸሎት ጸልይ፣ ዝም ብለህ አሳየው። አይደል እንዴ አሁን ከተማ የከተማ ዝም አሳየው። አንድ ኮሪያ ብቻ እንዳያጋጥም ብቻ እንጂ እግዚአብሔርን አሳየው። ምን አረ ዝም ብለህ በእናትህ፣ እንዴ እግዚአብሔርን አሳየው። ቆይ ቆይ ዘምሮ እግዚአብሔርን፣ እኔ አንድ ነገር ልንገርህ፣ እኔ እኮ ፈጥቼ እልሀለሁ ምን በቃ ማርት እየሰማ ስለሆነ ንገረው። በቃ እኔ ፈትቼልሃለሁ። ደግሞ ወይ ተልኮም ካለው ማለት ነው። እኔ በቃ ውጥቼልሃለሁ ዝም ብለህ ተንከባክበህ ኑር በለው። ረብ ኢየሱስ፣ እንደዚህ አይነት ሰገጤ ግን ኢየሱስ ጭራሽ በንት በስድብ አሜሪካን እንካንሳስ ሚዞሪ ምናምን ይለኛል። በኢየሱስ ቪዲዮ መክፈት አልችልም ብሎ ማለት ነው ወጣ ተብሏል። በቃ አየህ ሰው ልጅ በዚህ በዚህ ወንክ በዛም በቃ አሜሪካ እንዴት አርጌ መግባት እንዳለበት ነው። ሰው የሰው ልጅ ቢያስ ሪኩዌስት አስደረገን የአንተን ካንሳ ደግሞ እኮ ያውቃል እኮ አትላንታ ምናምን ተብሏል እኮ ግን፣ ከዛ አንተ የት ነው ያለ ካንሳስ? ከዛ የቤታዩን ፎቶ ለጥፎ መጣ። እንኳን ከካንሳስ አይነው። እኔ እኮ አውቃለሁ እኮ እኔ አመጣጡን ከሚያወራው ወሬ እኮ አውቃለሁ። ግን አሮንኬር፣ እኔ ጆኒ ላመንኩበት ነገር ምንም አይመስለኝም። ደግሞ እኔ ቪዲዮ መክፈት አልችልም ምናምን ሲባል ከዛ እንትን ካሜራውን ከፍቶ ታግ ነበር ሊያሳይ ወጣ። አትዋሽ። እኔ ጆኒ ሁለት ወር፣ ስሬን ጠጥቼ ነው የወጣሁት። ሁለት ወር ማለት ነው እዚህ ሀገር እኔ ነኝ ካለ ገዳይ፣ ገዳይ ሰው ጋር ነው ታስር የወጣሁት። ምንም ምንም አይመስለኝም። ዝም ብዬስ እስካሁን እራሱ የታገስኩ አንተ በደንብ ብዙ እዚህ ሀገር ምስለኝ ጓጉቼ ነበር። ምክንያቱም አልተናገርኩ ምን አላልኩ። ራስህ ጆይን አርገ ገብተ አንተ የኔ እናትን ሰደብክ ማለት ነው። አይ ብንገናኝ ባይ ዘወይ አትላንታ ማለት ማለት ደስ የሚል ሀገር፣ ይሄ ቦክስ ምናም የምትዘናዘርበት ሀገር ነው። ቆንጆ አድርጌ የነበር መከፍል ለዛ ነው ዝም ብዬ ማንነትን ማወቅ የፈለጉት ጂጂነሽ ወይስ፣ እሺ ጂጂ ሰላም ነው አልተኛው ያ ዝም ብዬ ትንሽ ፈታ እያልኩ ምናምን ባገኘ ገርፋለሁ ምናምን ብሎ እናቴ በዚህ ገብርቶ ምናምን ባንዲራ ያሳየ ምንም እኮ አያስፈልግም። ጅጂ ማርያምን ኖ እኔ ልክ ማለት እንደገቡ ማለት ነው። ቆይቻለሁ ቢያንስ ዋን ዊክ ምናምን ይሆነኛል እና የሆነ ሰው እንደዚህ ምና እንደዚህ አይነት ነገር አታንሱ ምናምን የሰዋራ ዘሎ ገብቶ እናት በዚህ ገብቶ እናት እንደዚህ ትሆን ምናምን ምናምን አለ ግን እኔ እንደዚያ እኔ የእሷን ስም እንደውም እኮ ሌላ እኮ ስለ እሷ ራሱ ዲቴል እኮ አላወራሁም። ስለ እሷ ሲያወሩ አይ እናንተ የማታውቁት ነገር እኔ ብዙ ነገር በውስጥ መስዋዕት እያስከፍለኝ ነው። ናስል ከዛ ሪኩዌስት ላከ ተደጋጋሚ ሳየው አስገባት። እኔ እንደውም ቤታ ነው የመሰለች የቤታ እኮ የቤታ ፎቶ አድርጎ የመሰለችኝ እና ለዛ ነው ያስገባት እኔ ከዛ ገብቶ እንደዚህ እናት እንደዚህ በዚህ ወጥቶ ምናምን አለ። የምሬን ነው የምነግርሽ፣ ውስጤ ማለት ነው ጂጂ ክርስቶስ ይቀርኛ እንደዚህ አሁን በቃ አሁን እዚያ እዚህ ስቴት ነኝ ምናምን ራሱ ቢለኝ ማለት ነው አስቤር ነው የምነግርሽ። በዚህ ሰዓት እዚህ ሀገር ብዙ ነገር መስዋዕት ያስከፍላል። በቃ የሆነ ባላረግሹ የሆነ ነገር ምናምን እንደዚህ እንትን ሲል በዚህ ሰዓት ባገኝ በቃ አሁን እንደዚህ በቃ መሰዳደም ምናምን ሳይሆን ቆንጆ አድርጌ ነበር እንትን የምወጣበት፣ አውቃለሁ። ግን አሁን ይሄ ሰውዬ የራሱ ችግር ያለበት ነው እንጂ እመነኝ፣ ከየት አቅጣጫ የተላከም አደለም ማለት እግዚአብሔር ምስክሬ ነው። እኔ ነገርኩሽ እኮ ያለበት ስቴትን እኮ አውቀው እኮ ስለማውቀው ነው ማን እንደላከው ስለማውቀው ነው። አውቀው ነው፣ ጆዬ አውቀው ነው። ኖኖ ኖ አደለም እንዴ እኔ ማንም ሰው እንደዚህ በዚህን ያህል እኔ ቲክታክ እኮ ከጀመርኩ እኮ አራት አምስት ዓመት ሆነ። ብዙም ሳልገባ ግን በእንደዚህ አይነት ደረጃ ተዳፍሮኝ አያውቀው። እኔ እኮ ዛሬ አይደለም እኮ ላይፍ የገባሁት አይደል? ግን በእንደዚህ አይነት ደረጃ የሚዳፈረኝን ሰው ስለማውቀው እና ከአወራሩም ራሱ በቃ ማለት አንዳንዴ በቃ የሆነ እኔ ማምነው ምንድነው ታውቂያለሽ እግዚአብሔር የሰጠሽ እና አመስግነሽ ነው መኖር ያለ ከላይ ካልሆነ ምንም አታለጭ ግን ለጆ እኔ አሁን አንተን ለመናገር ምናምን አይደለም እግዚአብሔር ምስክሬ ነው እኔ የሚያሳዝነኝ ልጅ ነው ገባ በቃ ደሞ ህፃናቶች ምናምን አንድ ነገር ልሽ አሁን ልጆች ምንም እዚህ ጋ ስለ ልጅ ምናምን አይደለም እኛ እያወራ ፐርሶናሊቲ ነው። እኔ አሁን በቃ መኖራት አልፈልግም። ቆይ ልንገርሻ አንዴ ስምኝ ማሽች፣ እኔ ገባው ለመጫወት ነው የገባሁት እና ገብሽ። ከዛ አንዳንዱ እያንዳንዱ እየጻፈልኝ የነበረው ጆዝ ምበል አታውራ እንደዚህ ምናምን ነው የሚለኝ እና አይ፣ ከዛ ሰንባዲ የሆነ እንደዚህ ኮሜንት ስስፍ በቃ ስለ ሷ አታወሩ ነው በቃ እኔ አልፈልግም እያልኩ ነው እንጂ ስለ እሷ የሆነ ነገር አልተናገርኩኝ። አንተ ያልገባህ አንተ ኤክስፒሪንሱ ገና አሁን ነው እየገ- እየመጣ ያለው የአንተ ልምዱ ገባህ። አሁን ገና ዛሬ ጥሩ ነገር ነው የምትናገረኝ ነበረ እዚህ ጋር ግን ስማርት መሆን አለበት። በቃ እርግጠኛ ሆነ አከሌ ነው ማለት ይከብዳል በጣም ለምን እንደሆነ ታውቃለህ? ይፈልጉታል ይህንን ይህንን ቶፒክ እዚህ ጋር ትላንት የእኛ ነበር፣ ነገ ሌላ ሰው ነው እና ይና ችግር የለውም ገብቶሃል። እኔ አሁን የተለቀ ነገሩን ችግር የለውም ሌላ ሰው ሲንግል፣ አንተ ግን ልጅ ያለ ነው ሚለን። አሁን እምለው ልጆች አሏት። በቃ እኮ ቆይ ጅጅ አሁን እኮ መሰለሽ ልጅ ስለመኖር አለመኖር ሳይሆን እኔ ያረኩት ነገር ምንድን ነው ነው ምንም አላረኩም። በቃ የራሴን ነገር ዝም ብዬ ገብቼ ሰው ጋር እየተጫወትኩ ነው። ዛሬ ደግሞ በተለይ አንድ ሰው ደስ ብሎ ሲጫወት ምናምን ነገ ሲያዩ እኔ የሆነ ሰይጣን አለባቸው መሰለኝ። እግዚአብሔር ምስክር ካፍቶ ሲያዩ ይተውቃል፣ በቃ ከዚህ በላይ አንጎዳትም ብለው አሁን እሷ እዛ እየተጫወተች ነው እየሳቀች ነው ዛሬ እንትን ብላለች አይደል አይ እዚህ ጋር ነው አሁን ጨዋታው የሚጀምር አንተ ደግሞ እዚህ ጋ መጥተህ እረፍት ልታረግ ስትል ይገጣጠማል ይመጣል ይሄ እንደዚህ አይነቱ ሰው ይፈልገዋል በተለይ ለይቱ ይፈለጋል ለዩቱ ይፈልገዋል ስርዓቱ ይፈልገዋል መንግስት ይፈልገዋል እዚህ ጋራ እናንተ አምስት መቶ ሰባ አንድ ሰው ይዘን ይዘን እዚህ ጋራ ሰው ወደ ሀገሩ ወደ ህይወቱ እንዳያ